የጎፋ ምድር ለምለም ነው። እንግዳ ተቀባይ ሰው አክባሪም ነው። የመሬት አቀማመጡ ተራራማና ሜዳማ ሲሆን ለእይታም ለምርትም ተመራጭ ያደርገዋል። ተፈጥሮ ያደለው የግብርና ውጤት፣ የተፈጥሮ ማዕድናት፣ የእንስሳት ሀብትና የፍራፍሬና የመዓዛማ አትክልት የጎፋ ጸጋዎች ናቸው። በዞኑ ከሚገኙ ወረዳዎች አንዱ ነው። በ28 ቀበሌያትና በአምስት የማዘጋጃ ቤቶች የተዋቀረው የገዜ ጎፋ ወረዳ ነው። ገዜ ጎፋ በጎፋ ዞን ውስጥ ካሉ ከ11 መዋቅሮች አንዱ ነው። ገዜ ጎፋ 33 ቀበሌያት በጥቅሉ የሚባሉት 28 የገጠር ቀበሌያትና አምስት ማዘጋጃ ቤቶች ያሉት ወረዳ ነው። ሰፊውን ቦታ የሚሸፍነው ደጋማው አየር ጸባይ ስላለው ነው። ገዘ ጎፋ የተባለው ደጋው ጎፋ ደጋማው ደጋማ አካባቢ ቀዝቃዛ፣ ለምለሙ አካባቢ ጎፋ የሚል ስያሜ የተሰጠው ከዚህ መነሻ ነው። ማህበረሰቡ ተግባቢ ነው። ሰው አቃፊ ነው። ስለዚህ የተለያዩ ብሔር ብሔረሰቦች ያሉበት ተሰባጥረን ተዋደን ተፋቅረን የሚኖር የሚኖሩም ማህበረሰብ ከነሱ አብራክ የወጣው እኔ አንዱ አካል ነኝ። ገዜ በጎፋዎች ደጋማው ማለት ሲሆን፣ ገዜ ጎፋ ደጋማው ጎፋ ተብሎ ይጠራል። የገዜ ጎፋ ወረዳ መቀመጫ ቡልቂ ከተማ ናት። ይቺ ከተማ ቀደምት ከተማ ስትሆን በርካታ ብሔር ብሔረሰቦች የመሰረቷት የጋራ ከተማ ናት። ይሄ ብሔራዊ በጎ ፈቃድ አገልግሎት ወጣቶች መጥቶ በህብረ ብሔራዊነት የመንግስትን ተልእኮ አግበው መጥቶ እስካሁን 42 ወንድ 43 ሴት 85 ወጣቶችን ተቀብለን አስተናግደናቸዋል ቀይ መስቀል ውስጥ አቅፈው በበጎ አገልግሎት የዓመት በዓል ጊዜ አብረው ከነሱ ጋር ዓመት በዓል የማሳለፍ ሂደት ሁሉ አሁን ያለንበት ከተማው ይሄ የወረዳችንም ዋና የቡልቂ ከተማ አስተዳደርም ዋና ከተማ የሆነውን የከተማ ጽዳት ሲሰሩ ከዛ ውስጥ ከመጡ ከሰማንያ አምስቶቹ አብዛኞቹ የአካባቢው ህዝብ አቃፊነት አይቶ ያለ ምንም ተጽሮ ቋሚ ስራ እድል ያገኙ ከዛ ደግሞ በግል ስራ ፈጥረው የሚኖሩ ወጣቶች ሁሉ ያሉበትና ይሄ ሂደት ደግሞ ምንድነው የህብረ ብሔራዊ ፌዴራሊዝም ስርዓቱ በትክክል ተግባራዊ እንዲሆንም የመጡ ወጣቶች አስምስክረው ልናል። እዚህ አካባቢ ያሉ ወጣቶች ከነሱ ጋር ስራ የሰሩበት የጽዳት ስራው የተለያየ ችግኝ ተከላው ምኑ በፎቶም አስደግፈን መረጃውን ያኖር ነው አለ። በኤግዚቢሽን መልክ ለማሳየት እንደገና ደግሞ ከኛ አካባቢም እንደዚህ ወደ ሌሎች ክልል አካባቢዎች ሄዶ ይህን አገልግሎት እየሰጡ ያሉ ወጣቶች አሉ። ነየ ቡልቄ ከዘማን ህዝብ በጣም እኔ እንጃ ከኢትዮጵያ ሕዝብ ሁሉ የማውቀው ብዙም ባላውቅም ግን እነሱ የተለዩ ናቸው። በጣም ደስ ይላሉ። ብሄርተኝነት የለም፣ እዚህ ዘረኝነት የለም። አንተ ከየትም መጥተህ መስራት ትችላለህ። እነሱ የራሳቸውን ስራ እንጂ የአንተን ስራ አይመለከትም። በጣም ደስ የሚሉ ፍቅር የሆኑ ሰዎች ናቸው። በጣም ይወዳቸዋሉ። ደስ ይሉ። ቡልቂ በጣም ምርጥ ሀገር ናት። ለምለም ሀገር ናት። የተፈጥሮ ጸጋ ያለባት ሀገር ናት። ጎፋም እንዲሁ ሰው ወዳድ የሆነ ህዝብ ነው ያለው። እንግዳ ተቀባይ የሆነ ህዝብ ነው ያለው። ደስ የሚል ህዝብ፣ ምርጥ አቀባበል ያለው ህዝብ ነው ያለው። ሁለት አመት ሊሆነኝ ነው እና ይኸው የሆነ ብሄሩን፣ ቋንቋውን፣ የዚህ አካባቢውን ሁሉንም ነገር እየለመድኩ ሁለት አመት ምናምን ሊሞላኝ ስለሆነ ማለት ነው። አበበች ብዙአየው ትውልድና እድገቷ ጎንደር ምዕራብ ደንቢያ ነው። ትምህርቷን አጠናቃ ጎንደር ዩኒቨርሲቲ ገብታ በማኔጅመንት የመጀመሪያ ዲግሪዋን ይዛለች። ስለ ኢትዮጵያ ከጎንደር ውጭ ሌላ የሄድኩበት የለም። ከዛው ከወረዳ ወደ ጎንደር ዩኒቨርሲቲ ገባሁ። ለመጀመሪያ ጊዜ ነው ወደ ጎንደር መሄዱ። ከዛ ውጭ ማውቀው የለም ነበር። ሌላ ሀገር አላውቅም። አበበች ከጎንደር የምትወጣበትና ና ለዛሬ ህይወቷ መጀመሪያ የሆነው ጉዳይ የበጎ ፈቃድ አገልግሎት ነው። ወደዚህ ስልጠና የመጣ ነው የተመረቁ ተማሪዎች ተብሎ በው በቀበሌ ተመዘገብን። ከዛ በጣ ነው የወጣ በጣ ሲወጣ ለእኔ ስልጠናው ጅማ ደረሰ ጅማ ዩኒቨርሲቲ። ከዛ አርባ አምስት ቀን ሰለጠን። ስልጠናው በጣም ጥሩ ነበር፣ ኢትዮጵያዊነትን የሚያሳይ ነበር፣ ደስ የሚል ነበር። ከማንም ቦታ ሄዶ በሰላም በአንድነት መኖር እንደሚቻል መስልጠን የሰለጠን ነው። ከዛም ለስራ ወደ ጎፋ ደቡብ ክልል ጎፋ ዞን ደረሰኝ። በጅማ የነበራት ቆይታ ተጠናቆ ለሌላ ምዕራፍ ወደ ሌላ አካባቢ ወደ ጎፋ ጉልቂ ከተማ መጣች። በጣም ደስ የሚል ነበር መንገዱ በቃ ረዥም መንገድ ተብሎ ታስቦ ግን አካባቢውን ተፈጥሮን እያየን ሳይታወቅ ነው የደረስን። ደስ የሚል ሀገር ነው፣ ጅማ በጣም ምርጥ ሀገር ነው። እዛ ስልጠናው ራሱ ትንሽ አጥሮ ብንለኛ ቦታው ምናምን ደስ ይላል። በጣም ያው በጎ ፍቃድ እያገለገልን ነበረ። ከዛ ጊዜው ሲያልቅ አስር ወር ነበረ። የበጎ ፍቃድ አገልግሎቱ ጊዜው ሲያልቅ ሲቆየው እዚህ ካለቀ በኋላ ሲቆዩ ከዚህንም ትዳር መሰረት ከትዳር በኋላ ነው ወደ ስራ የገባው። እንግዲህ እዚህ እየሰራው ባለበት ሰዓት የተዋወቅን ከሱ ጋር። አሰፋ አበበ ይባላል፣ የዚህ ሀገር ልጅ ነው። ትዕግስት ፋንታውን ደግሞ ከደቡብ ጎንደር ደብረ ታቦር በስድስተኛው ዙር በጎ ፈቃድ ወደ ቡልቂ ከተማ ከመጡት ውስጥ አንዷ ናት። ወደ ስልጠና ሲገባ እንግዲህ ልጆች እኔ ባላወቅኩትም ብለው ሰው አስመዘገበኝ። የሆነ ጓደኛ ነበር አገር ቤት እዛ ደብረታቦር እኔ የለውም ደሴ ሆኜ ነው እያስመዘገበኝ። ከዛ እሱ ደርሶሻል ሲለኝ በቃ በዝም ብዬ መጣሁ ጂማ ግን፣ ከዛ መጥቼ ኢንተርፕሬነርሽፕ ሲንማር በቃ ኦሎደሪ ሙሉ ትምህርቱ ሰልፍ ኮንፊደንስ ሰልፍ በቃ ሁሉንም ስለ ራሴን ማወቅ ስለሆነ ትምህርቱ በጣም ለእኔ ጠቅሞኛል። እሱን በመማሪያ ነው። ከዚህም እንደመጣ ጓደኞች ቁጭ ብለን ሲያስጠላን እነሱ የስራ ፍላጎት ባይኖራቸውም እኔ እንድንሰራ ገፋፋቸዋለሁ። ከዛ ባለን በቃ በትንሽ ነገር ነበረችን። በስድስት ሺህ ብር ነው ሻይ ቡና የጀመርነው። ከዛ በሱ በስድስት ሺህ ብር የሰራን ወደ አራት ወር ምናምን ይሰራን። አንደኛዋ የወላይታ ልጅ ናት። ሁለቶች ጎንደር ናቸው። ከዛ እሱን እየሰራን ቆየን። ከዛ ያው እነሱ ብዙም የስራ ፍቅር ስለሌላቸው ይቅር ምናምን አሉና ታውን ከዛ እንደተሆን እኔ ጸጉር ቤት ገባው ሰው ጋር ተቀጥሬ ማለት ከዛ ሱኑ እየሰራው እስከ መስከረም ቆየው። ሴትዮዋም ይኔን ሸር አርገን እንሰራለን። ከዛ እስከ መስከረም ቆየው። መስከረም ላይ ስድስት ወሯ በቃ መስከረም እንዳለቀ ማለት ነው ከዛ ቤት ነይ ሲሉኝ እኔ የመሄድ ፍላጎት የለኝ። ከዛ በቃ ትንሽ ብር ላክልኝ ሲሉ ወንድሜ ለእኔ ብር ላክልኝ። ከዛ እሱ በላከው ብር በሀያ ሺህ ብር ነው ይህን ሱቅ የጀመርኩት። ትዕግስትም ከዚህ ቀደም ሌላ አካባቢ የመሄድና የሌሎችን ባህል የማወቅ አጋጣሚ አልነበራትም እና ምንም ሰምቼ አላውቅም። ያው ደቡብ እዛ የምናውቀው በቃ የደቡብ ሰው ጥሩ ነው፣ የዋ ናቸው፣ ደስ ይላሉ እንደሚባል ነው እንጂ ሌላ ነገር የማውቀውም ጓደኛም እዚህም ኑሮኛ አያውቅም፣ ግቢም ስማር፣ ስለዚህ የሚያወራ ጓደኛም ኑሮ አያውቅም። ግን ቤተሰብ ዝም ብለው የለም በወሬ በቃ እዛ በጣም ጥሩ ናቸው ሰዎች ምናምን ይላሉ። ወደ ጎፋ ስትመጣ ውስጧ ቢፈራም የገጠማት ነገር ግን ከጠበቀችው የተለየ ነበር። መጀመሪያ እንደመጣ ትንሽ ፈርቼ ነበረ። ብቻዬን ነው እዚህ የደረስኩት። ከዛ እዚህ ደርሼም ለሰውዬው ኃላፊያችን አለ ለሱ ሲደውልለት በቃ እዛ ሂደሽ ታገኛለሽ ብሎ ሰው ላይ ያለው ነው ኃላፊው እና እሱ ከዚህ ያለውን ስልክ ሰጠኝ። ከዛ አሁንም ያንም ዞር ዞር ብዬም ሳይ በቃ ሰዎች ያን ያህል ከባድ የሚባል አይደለም፣ አልሆነብኝም። ሌላ ቦታ ከማየት ካለማየት አንፃርም ብዙ አልከበደኝም። ወዲያው እንደመጣሁ ከዛ አሁንም ሳይ ከሰዓትም እንደዛው ተቀብሎ በየት ፈልገው ራሱ ሽማግሌ ሰውዬ ነው ኃላፊያችን እሱ በየት ፈልጎ እኛን አስገብቶ ምን ብሎ በቃ በጣም ለእኛ ይቸገራል። ጸሎት ሐሙስ ቀን ነበር የመጣ ነው እና በዓል ደርሶ ራሱ ለበዓል ለእኛ ንፍሮ ምን ምን ያመጡ ያመጡ ነው እንትን ያለ ገና ከሐሙስ ዕለት ጀምሮ ሐሙስ ዕለት ጠዋት መጣን። ሐሙስ ዕለት፣ ዓርብ ዕለት በነገ ዓርብ አይደለም ስቅለት ውለን ስንመጣ ሰዎች ወስደው ቤት ጋብዘው ምን ብሎ በቃ ኢትዮጵያ የሁሉም ቤት ናት። በሁሉም አካባቢ ያሉ ሕዝቦች ቋንቋቸው ቢለያይም በዓላቸው ባይመሳሰልም አንድ የሚያደርጋቸው የእርስ በርስ መተሳሰብና መከባበር ግን በሁሉም ጫፍ ተመሳሳይ ነው። ኢትዮጵያን አንድ ነው ማለት ራሱ እያንዳንዱ ሰው የሚያስበው የተለያየ አመለካከት ስላለው ነው እንጂ የትኛውን ቦታ አንድ አይነት ነው አንድ ነው፣ ኢትዮጵያ ነው። የትም ሂድ የትም ሂድ ተመሳሳይ ነው። ትንሽ ቋንቋው ትንሽ ይከብዳል። ምክንያቱም እኔ አማርኛ ነው የሚችል፣ እነሱ ጎፍኛ ነው የሚችሉ። ግን አሁን ብዙውን ጊዜ ጎፋ ገጠር ላይ የሚመጡ አማርኛ ብዙ አይችሉ፣ ግን ከአጠገብ አማርኛ የሚችል ሰው እኔን ያስረዳል። ደስ የሚል አቀባበል ነው ያላቸው። ይሄን ያህል እንድቸገርም አላደረጉም። ከዚህ በብዛት ያሉ ድብልቅቅ ያለ ሰው ነው ያለ። እዚህ ያለው ሰው አማራ የሆነም አለ፣ ሚንም አለ። እነሱም ደግሞ እኛን ላለማስቸገር ብለው ጎፍኛ ያወሩ። በጣም የወደድኩላቸው ሲ ግዛው በለጠው ደግሞ ከደብረ ብርሃን ሰላ ድንጋይ ነው ወደ ገዜ ጎፋ የመጣው። በዲላ ዩኒቨርሲቲ በአካውንቲንግ እና በፋይናንስ በዲግሪ የተመረቀው ግዛው አሁን ላይ የበጎ ፈቃድ አገልግሎት ቆይታውን አጠናቆ እዚያው በመንግስት ስራ ተቀጥሮ እየሰራ ይገኛል። ቡልቂ እኔም ያው ለመጀመሪያ ጊዜ ስመጣ በቃ የሆነ ሩቅ ነው ምናምን ያስፈራል፣ ሩቅ ነው ምናምን ሲሉን እየፈራን ነበር እና ከዚያ በኋላ ስመጣ ብዙ ነን፣ ከዚያ ችግር የለም አትፍሩ ምናምን። እዚህ ደግሞ በጣም ብዙ ብሔር ያለበት ነው ድብልቅልቅ ማስታወቂያ ወጣ። ከዚያ እኔ እንዳጋጣሚ ተወዳደርኩ፣ ከዛ አለፍኩ። እዚህ አግብተውም ያገቡም አሉ፣ ከእኛ ጋር የመጡም ከእኛ በፊት አራተኛ ዙርም የመጡ ማለት ነው፣ አግብተው የወለዱም አሉ። እና በጣም አሪፍ ነው አገሩ ምናምን ጥሩ ነው። በገዜ ጎፋ ወረዳ እስካሁን ባለው ሂደት ከ85 በላይ በጎ ፈቃደኞች መጥተው አገልግሎት ሰጥቷል። ይሄ በጎ ተሳታፊ በመሆን ያገኘውት ነገር አንደኛ በቃ የትም ሁሉም ቦታ ሄጀ ቦታውን እንዳቃርጎኛል። ኢትዮጵያ ውስጥ ብዙ ቦታ ምክንያቱም ከኛ ጋር ባህር ዳር ማለት በጣም ይርቃል። ባህር ዳር ድረስ ሰልጥነን ከባህር ዳር ደግሞ እንደገና ወደዚህ ወደ ጎፋ መጥተን እየሰራን ስንት ብዙ ላይፍ ብዙ ህይወት አይቻለሁ። እንደገና ደግሞ ማለት ይህን ቻንስ አሁን እዚህ ተቀጥሬ እንድሰራ ይህን ቻንስ አስገኝቶኛል እዚያ በመግባቴ ማለት ነው። እንደ ጎፋ ዞን እስካሁን ወደ 13ተኛ ዙር ደርሷል። የበጎ ፍቃድ ሰጪ አገልግሎት ላይ የተሰማሩ ወንድ ሜቶቻችን እነዚህ አካላት ስመጡ እጅግ በጣም ደስ በሚል ስሜትና መንፈስ እየመጡ እየተቀበልናቸው ወደ ስራም እያሰማራናቸው ቆይተናል። ለምሳሌ ከአማራ ክልል ከተለያዩ፣ ከሮሚያ ክልሎች ከተለያዩ ከሶማሌ ክልል ከአፋር ክልል ራቅ ራቅ ካሉ ከኢትዮጵያ ግዛቶች ወደዚህ ዞን መጥተዋል። ከመጡ በኋላም በመልካም ስነ ምግባር ወደሚመለከታቸው ወረዳዎች ተገቢውን ምደባ አግኝቶ ማህበረሰቡን ከበጎነት ባሻገር የዛ የበጎ ማህበረሰብ አካል እስከመሆን ድረስ የሄዱ ወንድሜቶች አሉ። ከዚህ በፊት እንግዲህ የህዝቡ ከባህል ጋር አብሮ ከመኖር ጋር ከመተጋገዝ ጋር ያለውን በጣም ጎላ ብሎ እንዲወጣ ያደረገበት በተለይ የብሔራዊ በጎ አገልግሎት የሚሰጡ ወጣቶች እዚህ ከመጡበ እንግዲህ ከመላው አገሪቱ ነው የተወጣጣ ወጣት ነው። እስከ 12ኛ ዙር የመጡበት ሁኔታ አለ። ግን በተለይ ከፍ ያለ እነዚህ አቅም ደካማ ቤቶችን በመገንባት ትምህርት ተቋማትን ላይ የተለያየ ድጋፎችን በማድረግ በተለይ በቀይ መስቀል ከፍ ያለ ድጋፍ በማድረግ ግንዛቤ መፍጠር፣ ጤና ላይ ሌሎችም አንዳንድ የዘርፋቸው በየዘርፋቸው ግንዛቤ ለማህበረሰቡ በማስጨበጥም ተግባራዊ በማድረግም መልካም አርአያ በማድረግ እዚህ ያለው ወጣትን ደግሞ ከነሱ በጣም የተሻለ ተጨማሪ አቅም ተሞክሮ ማግኘት የቻሉበት አግባብ ስላለ አገራችን ኢትዮጵያ ውስጥ እንግዲህ የተለያዩ ብሔር ብሔረሰቦች አሉ። ነገር ግን እንደ አንድ ማህበረሰብ እንደ አንድ ሰው ሆኖ የጋራ የመኖር ልምድ ያገኙበት የህይወት ተሞክሮ ወጣቶችም ያገኙበት ሁኔታ አለ። ማህበረሰቡም ደግሞ በጣም የሆነ ከነሱ ጋር ሶሽብል ሆኖ የኖረበት አግባብ ስላለ አንድነትን በጣም የሆነ ጎላ ብሎ እንዲታይ ያደረገበት ሁኔታ አለ። በጣም አሁን አሁን አመት ከምናምን ሆነኛል፣ ስራ ከገባሁ እዚያ ስራ ከገባሁ በኋላ አልሄድኩም። ከዚያ በፊት በጎ እየሰራን ምናምን አንድ ጊዜ ሄጃለሁ። ከዚያ ነገርኳቸው። ጥሩ ነው፣ በጣም አሪፍ ነው። አሁን ደግሞ ያ አልቆ ስራ ተቀጥሬ ያለሁ ምናምን ስላቸው፣ አይ በጣም ደስ ይላል፣ አሪፍ ነው፣ በቃ ምርጥ ነው፣ ስራ ደስ ይላል ብለው በቃ ደስ ብሏቸው፣ ለኔም ደስ ብሎኝ በጣም አሪፍ እንደሆነ ነው እለ፣ እኔ አሪፍ ነው። በጣም ጥሩ ነው። በጎ ፈቃድ አገልግሎት ማኅበራዊ ችግሮችን ከመፍታት ባለፈ ሀገራዊ አንድነትን የባህል ልውውጥንና የእርስ በእርስ የመረዳዳት ባህልን በእጅጉ አጉልብቷል። እነዚህ በበጎ ላይ የተሰማሩ ወጣቶች ደኖችን በማልማት ከዛም ባሻገር ደግሞ እነዚህ በደን ልማቱ ላይ ከፍተኛ አደጋ ሊያመጡ የሚችሉ ጉዳዮችን ማህበረሰቡን ወርዶ በማስተማር ከዛም ባሻገር ለአቅም ደካሞች በየቦታው ላሉት ማህበረሰቡን በማስተባበር ከራሳቸው ከሚያገኙት ደሞዝ በማዋጣት አቅም ለሌላቸው የማህበረሰብ ክፍሎች የተለያዩ ቤቶችን በመስራት ከዛም ባሻገር አንዳንድ አዛውንቶች ቤት ከመስራት ውጪ ለዘላቂ ሕይወታቸው ነገ ሌላውን አካል በተደጋጋሚ እየጠየቁ ከምኖሩ ራሳቸውን በራሳቸው እንዲያስተዳድሩና የገቢ ምንጫቸውን እንዲያሰፉ ከማድረግ አኳያ የቤት እንስሳትን በመግዛት አንዳንድ የመገበያያ የመነሻ ካፒታሎችን አዋጥቶ በመስጠት ከፍተኛ ተግባራትን ስናከናውን መተናል። ብሔራዊ ስራ መጀመሩ ብሔራዊ ትርክትን አገራዊ ትርክትን አገራዊ መግባባትን ሊፈጥር የሚችል ነው። ይሄ የማህበረሰቡ እሴትም ነው። አሁን ዝም ብሎ ነው ብለህ ብትመጣ ሊዋሃድ ሊስማማህ አይችልም። ኢትዮጵያዊነት የሚለው ነገር ሲመጣ ሰው የትም ሆኖ የሚታየው ነገር ይሄው ነው። አንድ ላይ መኖሩ ነው። አንዱ ከአንዱ ጋር ተከባብሮ መኖሩ ነው። አንዱ አንዱን አክብሮ መኖሩ ነው። አንደኛው የአንደኛውን ቋንቋ ለመልመድ የሚያደርገው ጥረት ነው። አንደኛው ከአንደኛው ጋር ለመግባባት የሚያደርገው ጥረት ነው። በቅርቡ እኛ አካባቢ ለምሳሌ አደጋ ደርሶ ነበር። አደጋ በደረሰ ጊዜ የቦረና አባገዳዎች ናቸው የመጀመሪያው ቀን የመጡት። እዚህ ሲመጡ የሰጡን ነገር ይሄንን ነው። ለመጀመሪያ ጊዜ ሳር እኛ አካባቢ እንግዲህ ሰፋ ያለ የሳር ማሳ ያለበት ነው፣ እና ወጣቶች የትኛው የመንግስት አካል ጥያቄ ሳይኖር ከዚህ አካባቢ ለመጀመሪያ ጊዜ ሳር አጭደው መኪና ሞልተው ቦረና ሄደዋል። ስለዚህ ለመጀመሪያ ጊዜ ችግራችን ጊዜ የመጡት እዚህ አካባቢ የነበሩ ወጣቶች ስለሆኑ የሞቱብን ልጆቻችን ናቸው፣ እኛ እንደናንተ ቀድመን መምጣት አለብን ብሎ ነው የመጡት። ይሄ ነው ማህበረሰብ ውስጥ ያለው እሴት፣ ማህበረሰብ ውስጥ ያለው እውነት ይሄ ነው። ያ ማለት አንዱ መገለጫው አቃፊ መሆኑን፣ ሰው በስራ በራሱ ኳሊቲ የተኛውን ቦታ ላይ መስራት እንደሚችል የሚያሳይ ስለሆነ ልውነት ነገሮች የለም። ማህበረሰቡ የፍቅር ማህበረሰቡ ስለሆነ አብሮ የሚኖር ስለሆነ ለስራም ቢሆን ምቹ ሁኔታዎች እዚህ አካባቢ ስላለ እዚህ ሰርቶ ለቆየቲም አገብቶም ያሉበት ሁኔታ አለ። ወረዳ ለወረዳ ቀበሌ ለቀበሌ ማገዝ አቅም ያላቸው ለምሳሌ ካሽ ክሮፕ ያለባቸው ቀበሌዎች ድካማ ቀበሌዎችን ሄደው እንዲያግዙ ወረዳዎችን እንዲያግዙ የማድረግ ስራ አሁን ለምሳሌ ሰርተናል። ጤና ጣቢያዎች የወደቁባቸው ለመገንባት ካሽክሮፕ የሌላቸው ገቢያቸው አነስተኛ የሆኑትን ከፍተኛ ገቢ ያላቸው ከትርፍ ገቢያቸው ሄደው እንዲያግዙ የማድረግ ስራ ሰርተናል። ይሄ ይሄ ሀሳብ ከመጣ በኋላ እንደ ልምድ ወስደን ሄድን ያለ ነበርን ፊትም ግን እንድንረዳው ያደረገ የበለጠ ስራ እንድንሰራ ያገዘን ነው። በአሁኑ ወቅት ነባር እሴቶችን የሚሸረሽሩና ሀገራዊ አንድነትን የሚያደፈርሱ አሉባልታዎች በርክተዋል። እነዚህ በጎ ፈቃደኞች ታዲያ ይህንን የተሳሳተ ነገር በማረም እውነታውን ኖረው ለሌሎች በመንገርና በማስገንዘብ በኩል ያላቸው ሚና የላቀ ነው። እንዳነስ ማማ የሚያደርግ ነገር ማህበራዊ ሚዲያ የሚባል ነገር ነው። በጣም በቃ የሚያሸብረው ግን በአካል ማለት አሁን እኔ ለምሳሌ አሁን ከእኛ ጋር ሌላ ጋር ሲሄዱ እንደዚህ ያስፈራል፣ እንደዚህ ያደርጋሉ፣ ምናምን ምናምን ይላሉ። ግን እነሱ የሚያወሩትና እኛ በአካል ሄደን የምናደርገው ነገር ጥራሽ አይገናኝ። አሁን እዚያ ኦሮሚያ ክልል አትሄድ፣ እንደዚህ ያደርጋሉ፣ እንደዚህ ደር ይባላል። ግን ምንም ነገር እዚያ እንደው ሄደን ተንከባክበው በስርዓት አድርገው፣ በቃ ከየት ነው የመጣ እንደዚህ እንደዚህ ነው፣ በቃ ለበዓል ምናምን እየጋበዙ እየጠሩ ችግር የለም አትፍሩ፣ እንደዚህ እንደዚህ ነው በቃ እያሉ በስርዓት አድርገው ነው የሚያግባቡት። ሰው ማህበራዊ ትስስር በገበያ ትገናኛለ፣ በለቅሶ ቦታ ትገናኛለ፣ በምታልፍበት በምትሄድበት በመኪና በትራንስፖርት ትገናኛለ እና የሚያገኟቸው ሰዎችን ማንነታቸውን ምንነታቸውንም ሰዎቹ ይረዳሉ ብዬ አምናለሁ። ስለዚህ እዚህ ለመኖር ምቹ ሁኔታ ማንም የትኛውም ኢትዮጵያዊ ከየትም አካባቢ የመጣ ቀድሞም ቅድም በአካባቢው ታሪክ እንደነገርኩ ስማቸው እንኳን ሳይቀየር ግን አካባቢ ሰዎች ሆነው ለምሳሌ የኔ ጓደኞች ያሉኝ እዚህ የሚኖሩ አባ ጀማል፣ አባ ቡልጎ የሚባሉ አሉ። አሁን እሳቸው እኚ አባት የዛሬ ብዙ ዓመት የኖሩ የኔ ከአባቴም አባት ጓደኛ ናቸው። አሁን ልጆቹ ግን በምንም አይነት መንገድ የዚሁ አካባቢ ስም ይዘው እዚሁ አካባቢ ተወልደው የሚኖሩ ናቸው። ግን ከጅማ አካባቢ እንደመጡ ይነገራሉ። እንድናያንስ ሰዎች ሌላም አካባቢ ከአማራ ክልል ከጎንደር የመጡ የጎንደር ሰፈር ተብሎ የሚኖሩ ሰዎች አሉ። እነዚህም ተመሳሳይ ህይወት ሲኖሩ የነበሩበት አካባቢ ስለሆነ እኚህም አሁን ላይ የመጡ ሰዎች ለመኖር ብዙም አልተቸገሩም። በስም በሚወረወሬ ብቻ ኛ ጥላቻ ነበር ሁሉ። አሁን እዛ ቤተሰብም እንዴት ጅማ ይደርስሻል እንዴት ትሄጃለሽ ሩቅ ነው አትሄጅም ምናም ብለው ነበር፣ ግን በቃ ሂጄ ካልተመቸኝ መለሳለሁ ብዬ ነው ነበር። እንደዛ ብዬ ስለነበር ግን በጣም ተመችቶኛል። ጅማም ተመችቶኝ ነው የመጣው። እዚህም ተመችቶኝ ነው እየኖርኩ ነው። ነገ ኢትዮጵያ ተስማምታ አንድ ሆና እንድትኖር መግባባት። በቃ ሌላ ነገር የሆነ በቃ አለማራመድ የሆነ ዝም ብሎ ያልሆነ ነገር እያደረጉ ሀገራችንን ለማጋጨት የሚፈልጉ አካል ብዙ አሉ። በማህበራዊ ሚዲያ እኛም እያየኑ ነው። በቃ ያ ውሸት እንደሆነ በቃ በዚያ በማህበራዊ ሚዲያ የሚተላለፈው ነገርም ውሸት እንደሆነ በአካል ሄደው ማየት ሁሉንም ነገር የሰው የሰው ወሬ ሳይሆን የሚሰማ ይሄ በሶሻል ሚዲያ የሚለቀቀውን ነገር መስማት የለበትም። ኢትዮጵያ ሰላም እንድትሆን ራሱ መትጋት አለበት። ወጣቶች የጋራ የሆነች ኢትዮጵያችን ውስጥ ተዟዝሮ ከህብረተሰቡ ጋር ተፋቅረው ተጋብተው የብሔር የብሔረሰብ ልዩነት ሳይኖር ተዋልደው ከብረው እንዲኖሩ የሚያደርገው አንዱ ፋይዳ ነው። ሁለተኛ ደግሞ ከሌላ አካባቢ እዚህ የመጡ ልጆች የአካባቢውን ባህልን፣ ወግን፣ ቋንቋውን አክብረው ሲኖሩ ይህ መቻቻልን የህብረ ብሔራዊነትን ይሄ መናቆር መናናቅ የሚባል ነገር እንድቀር አሁን በየቦታው ብቅ የሚለው ሂደት ይሄ ጥሩ ያልሆነው ሂደት ሁሉ የሚከስምበት ዘመን አለ። በኢትዮጵያ የተሟላ ሰላም ወደ ማምጣት እንድንሄድ የሚያስችሉ ሂደቶቹ እንዳሉ እና የጅምር ሂደት እንደሆነ አድርጌ ነው የማየው። ይሄ ችግር የሚፈታው አንደኛ የሚወረው ፕሮፓጋንዳ ነው። አሁን ሰው ያላየውን ገና በወሬ በወሬ ዝም ብሎ ያወራል እንጂ ማንም ሰው ሰውን አይጠላም። የትም ቦታ ይሄድ፣ የትም ቦታ ይሄድ፣ እንኳን ኢትዮጵያዊነት ነውና ኢትዮጵያን ነውና ከሌላ ሀገር ሰው ይመጦ እየኖረ አይደለም። ግን በሚወራ ወሬ ገና በወሬ ተሰምቶ ነው ሰው እንደዚህ የሚጣላ። ይሄን ባያምኑ ጥሩ ነው። እንዲሁ ዝም ብለን መለያየትን እየተነጋገር እንኖራለን እንጂ ኢትዮጵያዊ ማለት ይሄ ነው። እዚህ ጎፋ ላይ በደንብ የታየ ነው። ከኢትዮጵያ ጫፍ ጫፍ ድረስ ያለ ከዓለም ጫፍ ጫፍ ድረስ ያለ ኢትዮጵያዊ የሆነ የትኛውም አካል መቶ ሲረዳን ሲያግዘን ነበር የነበረው። ይሄ አንድነታችን ምን ያህል ጽኑ እንደሆነ ሰው ዝም ብሎ ሊሸረሽረው የሚችለው ነገር አለመሆኑን የሚያሳይ ነው። የሰላም ሚኒስቴርም ሀገራዊ ዘላቂ ሰላምና አንድነትን ለመገንባት በአመለካከትና በተግባር የጀመራቸው ስራዎች ውጤታማነታቸው ከፍ ያለ በመሆኑ ተጠናክረው መቀጠል ይኖርባቸዋል። ይሄ ሰላም ሚኒስቴር ቢቀጥል በጣም ጥሩ ነው። ምክንያቱም አሁን እኛ በየቤታችን በየሀገራችን ሆኖ ያልሆነ ወሬ እየሰማን ነው፣ ውስጣችን የሚበረዝ ነው። ሂዶ ያየው ሰው ግን እውነተኛውን ያውቃል። አሁን ማንኛውም ሰላም ሚኒስቴር ሂዶ የሰለጠነን ሰው ጥያቄ ብትጠይቀው የሚመልስን ልመልስ ተመሳሳይ ነው። ምክንያቱም ሂዶ ያየው ሰው ነው የሚያውቀው። ኦሮሞ ክልል የሚሄዷሉ፣ አፋር ክልል የሚሄዷሉ፣ ሁሉም ሰው ሂዷል። ግን ሁሉም ተመችቶት ነው ሀገራዊ አንድነትን ተረድቶ ነው የተመለሰው። እኔም እንግዲህ በጣም ነው የምደግፈው ለወደፊት ቢቀጥል በጣም ደስ ይለኛል። ለኢትዮጵያዊነት፣ ለሀገራዊ አንድነት አንድ ሁን አንድ ትቀጥል ኢትዮጵያ ቢቀጥል ጥሩ ነው፣ እየደግፋለሁ።